ለምን ቆያችሁ። በዛሬው ዕለት የምንመለከተው ሰውነታችን ውስጥ ያሉ ሳይታወቁ ብዙ ጊዜ ሰዎችን የሚጎዱ አምስቱ ለህመም ተጋላጭ የሆኑ የሰውነት ክፍሎች እነማን ናቸው የሚለውን የምንመለከተው በዚህ ላይ ምክንያቶቹ፣ ምልክቶቹ፣ መከላከያ ዘዴዎቹ ህክምና ውስጥ ምንድን ነው የሚያስፈልገው የሚለውን ነው የምንመለከተው። ቻናላችንን አዲስ የሆናችሁ ሰብስክራይብ፣ ሼርና ላይክ በማድረግ ሌሎችን እንዲታዘሱ በስምታን እንጠይቃቸዋለን። ወደ ትምህርቱ እንሄዳለን። አምስቱ ለህመም ተጋላጭ የሆነ የሰውነት ክፍላችን አንደኛው ሳንባችን ነው። በሳንባ ላይ ለረጅም ጊዜ ሳይታወቅ የሚቆይ ህመሞች አንደኛው ቲቪ ነው። ሌላው ደግሞ ሲኦፒዲ ይባላል። የቆየ ሳንባ ህመም ወይም ደግሞ ክሮኒክ ኦብስትራክት ፐልሞናሪ ዲዚዝ የሚባል ነው። ሶስተኛው ካንሰር ነው። እነዚህ ሳይታወቅ እየቆዩ ሄዱና ሰውነትን ለአደጋ ለሞት የሚደርጉ ናቸው። ስለዚህ እነዚህም በትክክል ማወቅ አለብን። ምክንያቶቹ፣ አንደኛ ቲቪ ከሆነ ማይክሮባክቴሪያም ቲበርክሎስ የሚባል ባክቴሪያ ነው በሱ ነው የሚተላለፈው። ሁለተኛ የቆየ ሳምባ ህመም የሚባለው የሚባለ ወይ ደግሞ ሲኦፒዲ የሚባለው አንደኛ ሲጋራ ጢስ፣ አየር ብክለት፣ የስራ አካባቢ ብክለት ቤት ውስጥ ነው ሊሆን ይችላል፣ ስራ አካባቢ ብክለት። እዚህ ላይ ሲጋራ ስንል የሚያጤ ሰው ብቻ አይደለም የሚጎዳው። ቤት ውስጥ የሚያጤስ ሰው ካለ ቤት ውስጥ የሚያጤስ ከሆነ ከሚያጤ ሰው እኩል ሌሎችም ተጎጂዎች ይሆናሉ። ስለዚህ ይህንን ወደፊት ያለ ጥንቃቄ መደረግ አለበት። ሌላው ካንሰር ነው። ይሄ አንደኛ የዘረመል መለወጥ ያመጣው ይችላል ሲጋራ በምንም ጥርጥር የለም፣ ለሁሉም ነገር መንስኤ ነው። ሲጋራ ያመጣል። አስቤስቶስ እና የስራ አካባቢ ብክለቶች፣ እነዚህም ለካንሰር ነው የሚያጋልጣሉ። አጋላጭ ምክንያቶች አንደኛ ኤች አይ ቪ ኤድስ ያለበት ሰው ሰውነቱ የመከላከል ስርዓቱ ስለሚጎዳና ስለሚደክም ለነዚህ በሽታዎች ይጋለጣል። በሌላም ምክንያት፣ በዚህ ብቻ ሳይሆን በተለያዩ ምክንያቶች ደግሞ እንደዚ የመከላከል ስርዓታችን ሲጎዳ ይህም ችግር ይመጣል። ምልክቶቹ አንደኛ የቆየ ሳል ነው። የደረት ውጋት፣ ትንፋሽ ማጠር፣ አንዳንድ ጊዜ ደግሞ በአክታ ውስጥ ደም መኖር የክብደት መቀነስ እነዚህ እነዚህ የመሳሰሉት ነገሮች ምልክቶቹ ናቸው። የምርመራ ዘዴዎች አንደኛው ሻሻክሲ የሚባለ የደረት ራጅ ነው። ሲቲስካን ደግሞ የአከታ ምርመራ አለ። ሁለት ያለት ነገር ነው። አከታ ላይ አከታ ወስዶ ለተከታታይ ሶስት ጊዜ የሚመረምር ምርመራ ይሄ አሲድ ፋስት ባሲላይ የሚባል አለ። በድሮ ጊዜ ይሰራ ነበር፣ አሁንም ይሰራል። ግን በአዲስ የተከተካለ ጂን ኤክስፐርት የሚባል ይህም ሁለተኛው የአከታ ምርመራ ነው። ብሮንኮስኮፒ የሚባል ደግሞ በሳንባችን ውስጥ ቱቦ ማስገባት የተጎዳውን አካል ማየት ባዩ ሲል በዚህ ብሮንኮስኮፒ አማካኝነት ከውስጡ ናሙና መውሰድ፣ የዚህ የሳንባችን እንቅስቃሴን ደግሞ ቴስት ማድረግ ያለ እሱም መለካት ነው። ሌላው ሕክምናው ለቲቪ ለረጅም ጊዜ በአፍ የሚወሰድ መድኃኒት ነው። ይህንን በትክክል ከተወሰደ ቲቪ በምንም ጥርጥር የለውም። ባለቤቱ ታካሚ በትክክል ከተወሰደ የሚዳንም ነው። ሌላው የቆየ ሳል ህመም የሚባለው ደግሞ አንደኛ መራየት አሉ። የተለያዩ መራየቶች ይሰጣሉ። ኦክሲጅን ህክምና አለው። እነዚህን መውሰድ ነው። ብዙ ጊዜ ይሄ የቆየ ሳል ህመም የሚባለው ሲኦፒዲ የሚባለው ለማዳን ይቸግራል። ክሮኒክ ብሮንካይተስ፣ አስም ምናምን የታሰሩት ናቸው። እነዚህ ለማዳን ይቸግራሉ። ነገር ግን ያው ሰውየውን ሰርቫይቨ ቆይ የሚያደርግ እንትን መራየቶች ይሰጣሉ። ለካንሰር ቀዶ ህክምና ነው ብቻ ቶሎ ከደረሰበት የተጎዳውን አካል ቀርቶ ማውጣት። እና መድኃኒት አለ የሚሰጥ መድኃኒት፣ ኪሞቴራፒ በተጨማሪ ጨረር ሊያስፈልግ ይችላል። እነዚህ ይደረጋሉ። መከላከያዎቹ አንደኛ ሲጋራ መጨረሻ ያለማጤስ ነው። ቤት ውስጥ የሚጨስ ከሆነም ደግሞ አደጋ ስለሆነ የሚያጤሰው ሰው ከአካባቢው ዞር ብሎ ቢያጤስ ለልጆችም ለቤተሰቡ በሙሉ ላይበከል ይችላል። ሌላው ክትባት ነው። ክትባት ማለት ቢሲጂ ለቲቪ ነው። ቀድሞ ቢሰጥ ሊከላከል ይችላል። ክፎዎቹ ቲቪ አይነቶችን ሊከላከል ይችላል። የአየር ብክለት መቆጣጠር ነው። የስራ አካባቢ ደግሞ መከላከያ ማስክ ማድረግ ነው። ስራ አካባቢ ላይ የሚፈጠሩ የአየር ብክለቶች አሉ። ፋብሪካዎች ብዙ የሲሚንቶ የመሳሰሉ ፋብሪካዎች ላይ መከላከያ ማድረግ ይኖርብናል። ሌላው ሁለተኛው ልብ ነው። አንደኛ ልብ የደም ስር ለልብ የሚመግበው ኮኖሪ አርተር ይባላል። የእሱ መታመም ልብን ሊጎዳ ይችላል። ወይም የእሱ መደፈን ወይም በተለያየ ምክንያት መታመም ልብን ይጎዳል። የደም ግፊት ራሱ ለልብ ተጽዕኖ አለው። ሌላው የልብ ድካም ነው። ልብ በትክክል መስራት ያለመቻል፣ በትክክል ለደም ለሰውነት ላይ ስርጭት ማካሄድ አለመቻል። ይህም ሰዎችን የሚጎዳ ነው። ምክንያቶቹ አንደኛ የደም ስር ውስጡ መጠንከር ነው። አቴሮ ክሎሪስ የሚባል አለ። ይሄ በተለያዩ ምክንያቶች ባህር ነገሮች ሳይል ቅባት ሊሆን ይችላል። የተለያዩ ነገሮች ሲከማች ደም ስሩ እየጠነከረ ነው የሚለውና ደም ለልብ አይዘዋወርም። ሌላው ከፍተኛ የደም ግፊት ነው። ይሄ ከፍተኛ ደም ግፊት ልብ በምትመታበት ሰዓት ቅድም እንዳለው እንደ ልብ ስለማይሄድ ራሷን ልብ ሆነ ያሳምማል። የስኳር በሚም ችግር ነው። ረጅም ጊዜ መቀመጠ እና እንቅስቃሴ ማድረግ ሰደንታሪ ላይፍ ዝም ብሎ ማይንቀሳቀስ ሰዎች ለልብ ህመም ሊጋለጡ ይችላሉ። አጋራጭ ምክንያቶቹ ወይም ሪስክ ፋክተር የሚባሉት በቤተሰብ ያለ ለምግፊትም ሆን የተለያየ አይነት የቤተሰብ ታሪክ ካለ ይህም አጋራጭ ምክንያት ነው። ውፍረት ለዚህ ያጋለጣል። ከላይ እንደገለጽነው ሲጋራ፣ በደም ስር ውስጥ የቅባት የኮለስትሮል የሚባለው የቅባት መጠራቀም እነዚህ ሪስክ ፋክተሮች ናቸው። ስሜክትና ምልክቶቹ በግራ በኩል ደረቱ ጋት አለ እዚህ አንታችን ውስጥ ወደ ውስጥ ቁልቆል ከሻችን ማመም ግራ ተከሻችን ማመም፣ የልብብት መጨመር፣ ከፍተኛ ድካም፣ የእግር ብጠት፣ ሁለት እግራችን በውሃ የተሞላ ብጠት፣ ትንፋሽ ማጠር እነዚህ ስሜትና ምልክቶች ናቸው። እነዚህም ሲታዩ ቶሎ ወደ ሐኪም ቤት አለበለዚያ ደሞ ቀላይ ከላ ያላቸውን እነዚህ ምክንያቶቹን ያወቁ ሁልጊዜ ክትትል ማድረግ ያስፈልጋል። የምርመራ ዜሮቹ ኢሲጂ የሚባላለን ኤኮካርዲዮግራፊ የሚባል አለ ኤኮካርዲዮግራም የሚባል አለ። የሚሰሩ በአካል እንቅስቃሴ ደግሞ የልብን አሰራር የልብን ስራን መመርመር ይቻላል። በቀጭን ተናጣፊ የላስቲክ ቱቦ በደም ስር ማስገባት ደግሞ ልብ ጋንዴ ማድረግ ምርመራ ማድረግ ይቻላል። እነዚህ ዘመናዊ የሆነ ምርመራዎች ናቸው። ህክምናው የደም ግፊትና የደም ስር ቅባትን መቀነስ መድሃኒቶችን መስጠት፣ የአኗኗር ዘይቤዎችን ማስተካከል የልብ ህመሙ ከፍ ያለ ከሆነ ደግሞ በቀዶ ህክምና ማስተካከል። እነዚህ ህክምና የሚሰጡበት መንገድ ነው። ይህንን ማወቅ ይኖርብናል ማለት ነው። መከላከያዎቹ ትልቁ ነገር ግን ጤናማ አመጋገብ፣ ቤት ውስጥ ጨዋማ እና ቅባታማ ምግቦችን ማቆም። እዚህ ፋቲያ ሴድ በጣም ለሰውነት የሚጎዱ ጨው የበዛባቸው ምግብ መመገብ፣ ፊትንም ኮለስትሮልን ስኳር በዛ መጠቀምም፣ እነዚህ ለልብ ህመም አስቸጋሪ ናቸው። መደበኛ አካል እንቅስቃሴ ማድረግ፣ ስፖርት ባይሰራ እንኳ በየቀኑ ጠዋት እና ማታ ለዘር ማታ ማታ የእግር መንገድ መሄድ ሰውነታችንን ስጥተቀመጡ ነገሮች የተከማቸ ነገሮች እንዲቀጣጠሉ ያደርግና ይቀንሳል። ሌላው የደም ግፊትና የቅባት መጠንን መቆጣጠር ያስፈልጋል። ሲጋራና የአልኮል መጠጥን ደግሞ ማቆም ያስፈልጋል። እነዚህ መከላከያዎቹ ናቸው ማለት ነው። ሌላው ሶስተኛው ተጎጂ አካላችን ማነው? አንጎል ነው። አንጎል አንደኛው አስትሮክ ወይም አንጎል መጉዳት አንደኛው ነው። ሁለተኛው ሜኒንጃይተስ የሚባላለ፣ ሶስተኛው አልዛይመርስ የሚባል እነዚህ ሶስቱ አንጎል ላይ የሚያመጡ ቀስ በቀስ ሳይታወቅ ረጅም ጊዜ ችግሮች ናቸው። ምክንያቶቹ ስትሮክ በአንጎል ውስጥ የሚገኙ የደም ስሮች ሲዘጉ በተለያየ የረጋ ደም ይችላል። በተለያየ ምክንያት ሲዘጋ አንጎል አደጋ ውስጥ ይደርቃል። ሲበጠሱም አንጎል ውስጥ ደም ይፈሳል። እነዚህ ስትሮክ ነው ያመጣሉ። ሜንንጀስ ደግሞ በተዋሳይነት የሚመጣ የኢንፌክሽን የአንጎላችን ሽፋኑ ሜንንጅ የሚባል ሽፋን አለ። እዛ ይሄ በሚጎዳበት ሰዓት ሚኒዲያስ የተባለው በመጣል ሌላው ለአንጎል የሚያመጣ ችግር ነው። አልዛይመርስ የሚባለው ደግሞ የነርቭ ሴል መሞት ወይም ስራ መስራት አለመቻል፣ የነርቭ ሴሎች ኒውሮንስ የሚባሉት እነዚህ በሚጎዱበት ሰዓት አልዛይመርስ የሚባለው በሽታ ይመጣል። ይሄ አልዛይመርስ ወደኋላ አይመለስም፣ አይዳንም። ነገር ግን ረጅም ጊዜ የሚቆይ ህመም ነው። ምክንያቶቹ አንደኛ እድሜ ሊያመጣ ይችላል። የደም ግፊት ሊያመጣ ይችላል። የስኳር ህመም ሊያመጣ ይችላል። በጭንቅላት ላይ የሚደርስ አደጋ አለ በቤተሰብ የሚመጣ የዘረመር ችግር እነዚህ ምክንያቶች ናቸው፣ ለዚህ ስትሮክ፣ ሜንጃይዝ፣ አልዛይመርስ የሚባሉ። በተለይ ሜንጃይዝ ቅድም እንደነገርኳችሁ ባክቴሪያ ወይም ደግሞ በቫይረስም ሊሆን ይችላል። ተህዋሲያን ሽፋኑን፣ የአንጎል ሽፋኑን በሚጎዱበት ሰዓት ሜንጃይዝ ስለሚመጣ ምክንያቶቹ እነዚህ ናቸው። ስሜትና ምልክቶቹ ግን አንደኛ ድንገተኛ አካል አለመታዘበ የምን መደንዘዝ ነው ግማሽ አካል ሊሆን ይችላል፣ ሙሉ ሁለት እጅም ሊሆን ይችላል። አይታወቅም። ድንገት ይመጣ መደንዘዝ፣ ይሄን ያመጣል። የማስታወስ አቅም ማጣት፣ ኮንፊውዥን ማድረግ፣ ነገሮችን ያለማገናዘብ፣ ትኩሳት፣ የማጅራት መንቀሳቀስ ያለመቻል፣ መናገርና መራመድ ያለመቻል፣ እነዚህ ስሜትና ምልክቶች ናቸው። አንጎላ የሚደርስ አደጋ የሚመፈጠው ነገር ናቸው። የምርመራ ዘዴዎቹ አንደኛ ኤምአርአይ ይባላል፣ ሲቲ ስካን ይባላል፣ ሉምባር ፓንክቸር፣ ከወገብ ላይ በመርፌ ተቀርቶ መሳሹን ይመረመራል። የአእምሮ እውቀት መለካት አለ። ኤሌክትሮኢንሴፋሎግራም የሚባል ምርመራ አለ የአእምሮ ኤሌክትሪክ እንቅስቃሴን የሚለካ ይሄ። እነዚህ የምርመራ ዜሮቹ ናቸው። በደንብ አሉ፣ በየቦታው ትልቅ ሆስፒታል ውስጥ በደንብ አሉ። ህክምናው የተዘጉ የደም ስሮችን መክፈት ነው። በተለያየ እነዚህ ቀጫጭን ቱቦችን በተለያዩ አሁን እየደረገ ያለው መላቅ እንዲከፈቱ ይደረጋል። በተለይ ጥቁር አንበሳ ይህን በነፃ ነው የሚደረገው። በዚህ ህክምና በአንጎን መምላ የተጎዱ ሰዎች እዛ ቢሄዱ በቀላሉ ይታከማሉ። የቀዶ ህክምና አንጎል ውስጥ አንድ ጭንቅላታቸውን ከብተው ማከም ይቻላል ይቻላል ጸረ ተህዋሲያን መራየት መስጠት፣ ስለዚህ ሜንጃይተስ የሚባለው ህመም ይደረጋል። ለአልዛይመር ህመም ግን የማይድን ስለሆነ ስሜትን ማከም፣ የአኗኗር ዘይቤን ማሻሻል፣ መርዳት፣ እነዚህም እንክብካቤ ማድረግ ነው። አብዛኛው እዚህ ለአልዛይመር የሚባለው ህክምና መከላከያው የደም ግፊትና የስኳር መጠንን መቆጣጠር ያስፈልጋል። ግድብ ይሄ ይሄ ካልሆነ አስቸጋሪ ነው። ከእናንተ መንጀስ ክትባት አለው ይህንን መውሰድ ነው። ጤናማ ምግብ እንደነገርናችሁ ለሰውነት የሚጠቅሙ ምግቦች ጨዋማ ያልበዛ፣ ስኳር ያልበዛባቸው፣ ቅባት ያልበዛባቸው ምግብ መመገብ፣ የአካል እንቅስቃሴ ማድረግ፣ የአእምሮን ጤና መጠበቅ። በየጊዜው ብስጭት ሊሆን ይችላል። የተለያዩ አይነት መመጡ ችግሮችን የአእምሮን ጤና መጠበቅ ቶሎ ወደ ህክምና በመሄድ ይህንን ማስተካከል ይቻላል። ለዛሬ እነዚህ ሶስቱን፣ ሳንባን፣ ልብንና አንጎልን አይተናል። በሚቀጥለው ሳምንት ቀሪዎቹን ጉበትንና ኩላሊትን በሚመለከት እንቀጥላለን። ቻናላችንን ሰብስክራይብ በተለይ ደውል ምልክቷን ምልክት ማድረግ ወይም በመጫን የቤተሰብ አባል እንድትሆኑ እንጠይቃለን። ሌሎችም ሊደርሳቸው ላይክና ሼር ብታደርጉ ሌሎችም ሊደርሳቸው ይደረጋል። በሚቀጥለው ሳምንት እስክንገናኝ ደህና ቆዩን።